እንኳን አደረሰሽ አዲስ አበባ የጠፋ የተበላሸ የተሰረቀም ይኖራል። ምክንያቱም እየተሰራ ያለው ስራ ሰፊ ነው፣ አይነተ ብዙ ነው፣ መጠነ ብዙ ነው። ለሀገራችን እንግዳ የሆኑ ግዙፍ ግንባታዎች ባልተለመደ ፍጥነት፣ ባላየኑ ስፋት እየተገነቡ ነው። እናም በዚህ መሀል የሚጎድል የሚበላሽ ቢኖር የሚገርመን አይሆንም። ቤቱ የፈረሰበት፣ መሬቱ የተወሰደበት፣ መኖሪያው የተለወጠበት ወዘተ ብዙ አለ። መከራከር አያስፈልግም። እየተሰራ ያለው ለዘመናት የተወዘፉ ስራዎችን በከፍተኛ ቁጭት መከወን ነው። ይህ በቁጭት ወደ ብልጽግና መፋጠን ደግሞ ምቾታቸውን የሚያሳጣቸው የሞቀ ተብሎ ይታመን ከነበረ ደሳሳ ጎጆ፣ ደሳሳ ሰፈር ያስነሳቸው ብዙ ይሆናሉ። ነገር ግን በደሳሳ ጎጆ በፈራረሰ መንደር ላይ መጨከን ካልተቻለ ብልጽግናን እንዴት እውን ማድረግ ይቻላል? የለማው፣ የተገነባው፣ የተሰራው ግን ሺህ እጥፍ ይበልጣል። አሁን ፈረሰ የሚለውን ሮሮ ለማ ከሚለው አዎንታዊ ግኝት ጋር እናነጻ ተቀጣጥረው የፈረሰው ለኑሮ የማይመች የጭቃ ምርግ፣ የተገነባው ለኑሮ ምቹ የሆነ ግንብ፣ የፈረሰው ገመናን መደበቅ የማያስችል መንደር፣ የተገነባው ደግሞ ለህፃናት ፍስሀ የሆነ አጸድ፣ የፈረሰው ሰውና ተሽከርካሪ እየተጋፉ የሚያልፉበት ጠባብ መንገድ፣ የተገነባው ተሽከርካሪዎችና እግረኞች ምቾታቸውን ጠብቀው የሚጓዙበት ሰፋፊና ውብ መንገድ ሆኖ እናገኘዋለን። ፈረሰ ከሚለው ሮሮ ይልቅ የተገነባው በአይን የሚታየው አሸናፊ ነው። በእንጦጦና በየክፍለ ከተማው የለማውን አረንጓዴ ስፍራ እናስብ። ምሁራን ቁጭ ብለው የሚያሰላስሉበት፣ ህጻናት ከሰፈር ወጥተው የሚቦርቁበት፣ የፈጠራ ሰዎች በነፋሻ አጸድ ውስጥ እየተመላለሱ የፈጠራ ሀሳብ የሚያውጠነጥኑበት፣ ወላጆች ከልጆቻቸው ጋር ያለ ግፊያ ያለ ልፊያ የእረፍት ቀኖቻቸውን የሚያከብሩበት ቦታ ከጥቂት ዓመታት በፊት ለአዲስ አበባ ብርቅ ነበር። አሁን ብርቅነት ተረት ሆኗል። በሺ የሚቆጠሩ ጎብኚዎችን ማስተናገድ የሚያስችሉ ስፍር ቁጥር የሌላቸው አጽዶች፣ ፓርኮች፣ ማረፊያዎች፣ መዝናኛዎችና የልጆች ጊዜ ማሳለፊያዎች ተገንብተዋል። የወንዝ ዳር ልማት የቀየራትን አዲስ አበባ እንመልከት። የአዲስ አበባ ወንዞች እንደ ተፈጥሮ ጸጋ ሳይሆን እንደ ሸክም ይታዩ የነበረበት ጊዜ እሩቅ አልነበረም። በወንዞች ዳርቻ ማለፍ የማይታሰብ ነበር። አሁን ይህ የመቆሸሽ ልማድ ታሪክ ተመልካቾች እየሆነ ነው። በወንዞች ዳርቻ መንሸራሸር የተፈጥሮን ጸጋ የማጣጣም እድል ሆኗል። የአዲስ አበባ ወንዞች ዳርቻዎች ቢራቢሮዎች የሚታዩባቸው የሳርና አበባ መዓዛ የሚያውዳቸው ሆነዋል። ቤት የተሰራላቸውንና የታደሰላቸውን አቅመ ደካሞች እናስታውስ። በጭቃ ላይ ጭቃ፣ በፌስታል ላይ ፌስታል እየተደረተባቸው ዘመናትን ዘመውና ተጣሞ የኖሩ ጎጆዎች ብዙዎች ናቸው። በእነዚህ ጎጆዎች ውስጥ ተስፋ ያጡ የመጨረሻ እድሜ ቸውን በብቸኝነት የሚያሳልፉ ደካሞች ነበሩ። ይህ በጥቂት ዓመታት ውስጥ ታሪክ እየሆነ ነው። ችግረኞች ባለተስፋ ሆነዋል። ከጭቃ ቤት ወጥተው በግንብ ከፌስታል ቤት ወጥተው በፎቅ መኖር ጀምረዋል። የመነመነ ተስፋቸው በደስታ ተለውጧል። በታቀደላቸው ጊዜ ተጠናቀው የመዲናዋ ፈርጥ የሆኑትን ሜጋ ፕሮጀክቶችን እና ጢን ግንባታን ማጓተት ከዘር የወረስ ነው ይመስል አንድ ተራ ባለ አራት ፎቅ ህንፃ ለመገንባት አስራዎቹ ዓመታት መፍጀት በተለመደበት ሀገር ህልም የሚመስሉ ግዙፍ ፕሮጀክቶችን ከጥራት ሳይጎድሉ፣ ከጊዜ ሳያረፍዱ ተገንብተው ተጠናቀዋል። በየጊዜው የሚደረገውን ማዕድ ማጋራቱን ከዜሮ ተነስቶ የትና የት የደረሰውን የምገባ ማዕከላትን በብዙ ሺዎች የሚቆጠሩ የምገባው ተጠቃሚ ድሆችን በአይነ ህሊናችን እናስባቸው። ራበኛ ለሰው በልቶ ማደር የማይቸገርበት እውነት እየተረጋገጠ ነው። በየጊዜው ቁጥራቸውና የአገልግሎት ስፋታቸው እያደጉ ያሉ የምገባ ማዕከላት ተስፋ ላልነበራቸው ህጻናትና አዛውንቶች አለኝታ ሆነዋል። ቁራሽ ለማግኘት የሰው ፊት ማየት ሳያስፈልጋቸው ወደ ማዕከላቱ ብቅ ብለው መመገብ የሚችሉበት እድል ተፈጥሯል። የተማሪዎች ምገባ በመጀመሩ በረሃብ ከመሰቃየት የዳኑ በመቶ ሺዎች የሚቆጠሩ ህፃናትን ከሰቀቀን የተረፉ እናቶቻቸውን እረፍት ልብ በሉ። የዜጎችን የኑሮ ሸክም ለማቃለል በየአካባቢው የተገነባውን ገበያ የሚቀርበውን ሸቀጥ የሚደጎመውን ሸቀጥ እና አገልግሎት እናስተውል። ስግብግብ ነጋዴዎች በሸማቹ ላይ የሚፈጥሩትን ጫና ለማቃለል ቅዳሜን እና እሁድን ሸማቹ ሳይወጣ ሳይወርድ በአካባቢው የምግብ ሸቀጦችን እንዲሸምት ያስቻሉ ገበያዎች ክስተቶች ናቸው። በሀገር ውስጥም ከሀገር ውጭም ስራ ተፈጥሮለት ህይወቱን የለወጠውን ወጣት ብዛት ቁጠሩ ተመርቄ ስራ አጣሁ ማለት ዘልማድ በነበረበት ማህበረሰብ በየአመቱ በርካቶች ወደ ስራ እንዲገቡ ያስቻሉ ድሎች ተፈጥረዋል። ወጣቶች እየተደራጁ ዘርፈ ብዙ በሆኑ የልማት ስራዎች ተሳታፊ ሆነዋል፣ ህይወታቸውንም ሀገራቸውንም እየጠቀሙ ይገኛሉ። አዲስ አበባችን ምቹነቷ ለዜጎቿ ብቻም አይደለም። ዓለምን የሳበች ምቹ ከተማ ስለመሆኗ በየወቅቱ የምታስተናግዳቸው ዓለም አቀፋዊ ክዋኔዎችም ምስክር ናቸው። አዲስ አበባ ለኮንፈረንስ ሲቲነት ተመራጭ ከተማ መሆኗን ለማሳየት በዚህ ዓመት ብቻ የተዘጋጁትን ትልልቅ ኮንፈረንሶችን በውስኑ እንጥቀስ፦ የካፍ ጉባኤ፣ የአፍሪካ መከላከያ ሚኒስትሮች ጉባኤ፣ የአይዲ ፎር አፍሪካ 225 ጉባኤ፣ የአፍሪካና የፓኪስታን የንግድ ልማት ጉባኤና ሌሎች ታላላቅ ጉባኤዎች ተስተናግደውባታል። ሊስተናገዱባት ቀጠሮም ተይዞባታል። በተለመደው የአፍሪካ ሕብረት የመሪዎች ጉባኤ እንኳን ባልተለመደ መልኩ አዲስ አበባን ከጉባኤ አስተናጋጅነት ባለፈ ለተሰብሳቢዎች የተመቸች ለጉብኝት የተመረጠች ከተማ እንድትሆን አድርጓታል። ይህ እስካሁን ያልነውና የምንለው ሁሉ የአዲስ አበባ ብቻ እውነት አይደለም፣ የሌሎች የኢትዮጵያ ከተሞችም ጭምር እንጂ። ዘርፈ ብዙ የልማት ውጥኖቹ አዲስ አበባ ላይ ብቻ ታጥረው አልቀሩም። ይልቁንም የኢትዮጵያን ከተሞች መልክ ሙሉ በሙሉ ለውጦ አዲስ መልክ ስለመስጠቱ ለሀገር የተረፈውን የኮሪደር ልማት ማየት በቂ ነው። ስለዚህ ነው ፈረሰ ከሚለው አፍራሽ ሮሮ ይልቅ ለማ የሚለው ሚዛን የሚደፋው። ስለዚህ ነው በአምስት ዓመት አምስት እጥፍ መድረሱ ከፈረሰው የለማው አንድ ሺህ መብለጡ ከተከፋው የተደሰተው በሺህ እጥፍ መብለጡ። እናም በሚቀጥሉት አምስት ዓመታት አዲስ አበባ ሃምሳ እጥፍ ትደግ፣ ሃምሳ እጥፍ ትበልጽግ። ውረድን፣ ውረድ አላዋታንም። ፍና ከስካይ አላዋታንም